ሰላም ጤና ይስጥልን የተከበራችሁ የእዮሃ ሚዲያ ቤተሰቦች፣ እንደምንሰነብታችኋል። በእዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ምክንያቱም ባለታሪኮቻችን ሁል ሁልጊዜም ወደ እዮሃ ሚዲያ መጥተው ታሪካቸውን ያካፍሉናል። የሚያካፍሉበት ዋነኛ ምክንያት በሚቀርቡት እያንዳንዱ ታሪኮች እንድትማሩበት እንፈልጋለን። በእነሱ የህይወት መንገድ እነሱ በሄዱበት እነሱ ባሳለፉበት ችግር ውስጥ እንዳታልፉ ቅድመ ግንዛቤ እንዲኖራቸው የበኩላችንን ጥረትና አስተዋጽኦ እንወጣለን። በዚህ መሰረትም ዛሬ አንድ ባለ ታሪክ ይዤላችሁ መጥቻለሁ። በእርግጥ ለዚህ ታሪክ በርካታ ተመልካቾች አዲስ አይደላችሁም ብዬ አስባለሁ። ከአንድ ዓመት በፊት ሊዲያ ከአየርላንድ ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳለን ነበር። ቤተሰብ አለኝ የአየርላንድና የቅርብ ቤተሰብ ዘጠነኛ ክፍል ሆነን ፕሮሰስ ተጀምሮ ነበር እና ሁለት ዓመት ስለቆየ ተስፋ ቆርጠን ነበር። ሁለት ማለት ነው። የሶስተኛ ዓመት ተማሪ ሆኜ እድሉ ተሳካ ተባልኩኝ። ከባድ ነበረ። ልጄ የሰባት ወር ነበር። አዲስ ትዳር ነው። እዚህ ስመጣ እንደጠበኩት አላገኘውም። አውሮፓን ስለ ባይምሯችን አስበን የምንመጣው አለ ከዛ በኋላ ዛሬ ከአንድ ዓመት በኋላ በድጋሚ አዲስ ነገር አለ ብላ ተገናኝተናል። ምንድነው አዲሱ ነገር በቆይታችን የምትከታተሉት ነው የሚሆነው። በእዮሃ ሚድያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከእኛ ጋር ያገናኟቸዋል። እኔ አለመሰገድ ታደሰ ነኝ። አብራችሁ ቆዩ። ቅንድቦ ለፊቶ ማማር ትልቅ አስተዋጽኦ እንዳለው ያውቃሉ። እንግዲያውስ ስለ ኦምብሬ ፓውደር እንንገሮ። ኦምብሬ ፓውደር የቅንድብ ስራ ሲሆን አንድ ጊዜ ከተሰራ በኋላ ለሶስት ዓመታት እንዳማረቦት ይቆያሉ። በየጠዋቱ እየተነሱ ቅንድቦን መኳኳል ሳያስፈልገው ኦምብሬ ፓውደርን አንድ ጊዜ ተሰርተው እንዳማረቦና ከእንቅልፎ እንደነቁ መውጣት ይችላሉ። ኦምብሬ ፓውደርን ለመሰራት አትላስ አካባቢ ራካን ሞል ሁለተኛ ፎቅ ላይ በሚገኘው ኤክሰለንት ስቱዲዮና አካዳሚ በአካል በመገኘት አሊያን በስልክ ቁጥር 0971700 ላይ በመደወል ቀጠሮ መያዝ ይችላሉ። ኤክሰለንት ስቱዲዮና አካዳሚ እንዴት ነሽ ሊዲያ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሁሉም ሰላም ነው እግዚአብሔር ይመስገን ደህና ነኝ። እናመሰግናለን። በድጋሚ እንግዲህ ከ አይ ቲንክ ዓመት ምናምን በኋላ ተገናኘን ይመስለኛል። ቀኑን እርግጠኛ አላስታውሰውም። በጣም እናመሰግናለን። እንግዲህ ከዚህ በፊት ስንገናኝ አንቺን የህይወት መንገድ አይተናል። የህይወት መንገድሽን አስቃኝተሽናል። የገጠሙሽን ሰዎች ጥንቃቄ ሊያደርጉባቸው የሚገቡ ነጥቦችን በብዙ መልኩ አስቃኝተሽን ነበረ። እንግዲህ ዛሬ ደግሞ በጣም በተለየ ሁኔታ ነው የተገናኘ ነው። እንግዲህ የተገናኘንበት ዋነኛው ዓላማ አዲስ ነገር ይዘሽ መተሻል። እንግዲህ ደጋግመሽ አንቺ መልክቶች ደርሶኛል፣ በተለይ አሌክስ መጽሐፌ ጽፍ ያለው ደራሲ ሆኛል። ስለዚህ ያው አሁን ይህን መግለጽ እፈልጋለሁ የሚል ነው ጥቅል ሀሳቡ እና ስለዚህ ቀጥታ ወደሱ መግባት እንችላለን። ምንድን ነው መጽሐፉ፣ ምን ላይ ያተኩራል? መቼ ነው ሀሳብ ውስጥ ይመጣልሽ? ከባድ ሁኔታዎች ነበሩ በቤተክርስቲያን ዙሪያ በማህበረሰቡ ዙሪያና? ለእኔም ለልጆችም በጣም ከባድ ሁኔታ ስለነበረ በተለይ ቤተክርስቲያን አካባቢ ካለው ነገር ጋር ደብሊንን ለቆ መሄድ የነበረው ማለት ሌላ አማራጭ አልታየኝም። በጣም የስነ ልቦና ጉዳቱ ነበር እና ያለፈው ዲሴምበር ሁለት ሺ ሀያ አራት ላይ ነው ደብሊንን ለቀቄ ወደ ለንደን መጣው ማለት ነው። ከአየርላንድ ደብሊን ወደ ለንደን መጣሽ? ለንደን መጣውኝ እንግሊዝ ማለት ነው። ስለዚህ አሁን እንግሊዝ ዋናው እንትን ይሄንን ነው፣ አዲስ ነገር ያለው ይሄም አዲስ ነገር ነው። እንግሊዝ እንግዲህ ጥሩ ነው። እሺ፣ ስለ መጽሐፉ ንግባ እስኪ። አዎ፣ መጽሐፉ ምንድን ነው? ለማሳየት ያህል ሲ ይላልና ልኬላቸዋለሁ ከበሩን፣ ምናልባት ገና አልደረሳችሁም። ውስ ነው የሚለው እሱ ማለት ነው እና ያ ምንድነው ሀሳቡ ያለፈው የተወሰነ ዓመት ነው። በተለይ የደረሰብኝን ጥቃት መናገር ከጀመርኩኝ በኋላ አንዳንድ ጊዜ በእኔ መናገር በእኔ ማውራቶቻ ለውጥ ይመጣል ብዬ ስላላሰብኩኝ ለታሪክም ለሌላው መማሪያም እንዲሆን በሚል በእርግጥ መጀመሪያ ዶክመንተሪው ወይ ፊልም ነበር አስቤ ነበረው። ከዛ በኋላ ግን ያው አቅምም ይፈልጋል፣ አደለ ሁኔታዎችም እኔ ባለሁበት ሁኔታ እምችል የነበረው ይህንን መጽሐፍ እንት ማድረግ ነውና ያለፈው ሁለት ዓመት ሶስት አመት ደግሞ የበለጠ ፍላጎቱ ነበር። አመት አልፎታል ከጀምር እዛው ደብሊን ሆኜ ነው ምንድነው፣ ህመምን በጽሁፍ ማስ በጣም ከባድ ነው። ጽሁፍ ሲሆን ይከብደኛል፣ እና በድምፅ ሪከርድ በተለይ የቲጂን ምን ሆኝ ያለው የሚለውን መጽሐፍ ሳየው ኢንተርቪዋን በቃ እኔማ እንደዚህ የሚያግዘኝ በጽሁፍ ሌላ ሰው ማስፈር ከቻለ እኔ ደግሞ በድምፅ እንትን ማድረግ እችላለሁ። ምክንያቱም ህመሙ ከባድ ነው፣ በጽሁፍ ሳሰፍረው ፊል አረገዋሉ። ያሳለፍኩትን ነገር እና ስለዚህ መተጋገዝ ከተቻለ የሚለው ሀሳብ የበለጠ ደግሞ የእሷን ሳየው አረጋገጥኩ ማለት ነው። ከዛ በኋላ ነው በድምፅ ማጠራቀም ጀመርኩ። ሲሰሙኝ ማስታውሳቸውን ነገሮች ከልጅነት ጀምሮ፣ በተለይ ደግሞ ህመሙኑ የቀረ አዳፍኝ ያስቀመጥኳቸው ብዙ ታሪኮች ነበሩና እነሱን በድምፅ ማጠራቀም ጀመርኩ። ከዛ በኋላ የበለጠ ያው እንግሊዝ ከገባ በኋላ ደግሞ አይምሮዬም ክፍተት ምክንያቱም እዛ ሁሉም ነገር ነው የሚያስታውሰኝ ስወጣም ስገባም ሰንበት በመጣ ቁጥር በተለይ ደግሞ ቤተክርስቲያን አለመሄድ እንደ በፊቱ ከአገልግሎት ጋር በአገልግሎት በፊት ብዙ ጊዜን አሳልፍ ስለነበረ እዚህ ከመጣው በኋላ ደግሞ በቃ ጊዜ አገኘው፣ የበለጠ ቴራፒም አገኘው፣ በደንብ የባለሙያ እርዳታ አገኘው ለየት ባለ ሁኔታ ማለት ነው። ከሚያስታውሱኝም ህመሜን ከሚቀሰቅሱብኝም ነገሮች ሰዎች ስለራኩኝ ሙሉ ለሙሉ ያለኝን ግንኙነት ከማህበረሰቡ ጋር አቆምኩ ማለት እችላለሁ አየርላንድ። ከዛ በኋላ እዚህ ላይ ትኩረት አድርጌ የተወሰነች አንድ ልጅ ዘቤ ውስጥ አፍሬወት ትባላለች፣ ኢትዮጵያ በጽሁፍ ጀመረችልኝ። ከዛ በኋላ ግን ራሴ የበለጠ ብጽፈው የተሻለ ነው ብዬ ስላሰብኩኝ ከቴራፒው በኋላ በጽሁፍ ማስፈር ጀምርኩ ማለት ነው። እንግዲህ በነገራችን ላይ እንደዚ ላይ ላንሳው ብዬ ነው፣ የቴራፒ ወይም የምክክር አገልግሎት ከባለሙያሽ ጋር የሚደረግ ቆይታ በጣም በእጅጉ በእጅጉ በህይወታችን ላይ ለውጥ ያመጣል። ለዚህ አንቺም አንድ ማሳያ ነሽ ብዬ አስባለሁ። የመጀመሪያው የነበረንም ቆይታ በደንብ አስታውሳለሁ። እዛም ላይ ባለሙያ አግኝተሽ ነበረ። ከዛም በኋላም ከዛም በኋላም አግኝተሻል ባለሙያ አሁን እንዳልሽኝም ይሄ ሂደት ቀጥሏል፣ እና በጣም ጥሩ ነው። ለአበረታታሽም ስለምፈልግ ነው በነገራችን ላይ እና ለሌሎችም መናገር ስለምፈልግ ነው። በህይወታችን ውስጥ ያልጠበቅነው፣ ያላሰብነው ከኛ ቁጥጥር ውጭ የሆነ ነገር በየዕለቱ ሊያጋጥመን ይችላል። እነዚህ አይነት ነገሮች ሲያጋጥሙን ደግሞ የስሜት መረበሽ፣ የብቸኝነት ስሜት ነገሮችን በአግባቡ ያለመከወንና ተያያዥ የሆኑ የስነ ልቦና እክሎች ሊገጥሙን ይችላሉ። ይህ ሰው ስለሆንን ብቻ የሚሆን ጉዳይ ነው። ሰው ስለሆንን የስሜት መለወጥ፣ የስሜት መረበሽ፣ ለነገሮች ትኩረት ማጣት ብዙ ነገሮች በህይወታችን ላይ ሀፕን ሲያደርጉ ሊከሰት ይችላል። ይሄንን ልንፈታባቸው የምንችላቸው ሁለት መንገዶች ናቸው። እኔ ሁሌም ሁሌም የምናገራቸው ሁለት መንገዶች አሉ። አንደኛው ለእምነታችን በጣም ቅርብ መሆን መጠየቅ ልምምዶች ማድረግ ከእምነታችን ጋር በጣም ክሎዝ መሆን። ይሄ አንድ በጣም ትልቅ መፍትሄ ነው። ሁለተኛውና እኔ ሁሌ የማበረታተው ደግሞ ባለሙያ ማግኘት ነው። ባለሙያ ማግኘት፣ የሥነ ልቦና ባለሙያዎችን ማግኘት በህይወታችን ላይ ያላየኑን መንገድ እንድናይ ያግዘናል። ምክንያቱም ባለሙያ የችግሮችን መውጫ መንገድ የሚያሳይ ነው። አብሮ ተጋግዞ ከችግሮች እንዲወጣ የሚያደርግ ነው። ከተፈጠረው ነገር ያ ሰው እንዴት አድርጎ ራሱን ማግለል ይችላል? እንዴት አድርጎስ ከተፈጠረው ነገር ጋር አብሮ መኖር ይችላል? አንዳንዴ በህይወታችን ውስጥ የተፈጠሩ ነገሮች አብሮ ሊኖሩ ይችላሉ፣ አይደለም አብሮን በዘላቂነት ከኛ ጋር ሊሆኑ ይችላሉ። ያንን እንዴት አድርገን ነው ከራሳችን ጋር የምናገናኘው የሚለውንም በደንብ በጥልቀት ያግዛሉ ባለሙያዎች። እና ጥሩ ውሳኔ ነው የወሰንሽው ልልሽ ፈልጌ ነው። በዚህ አጋጣሚ እንደዚህ አይነት በህይወታችሁ ላይ ያላሰባችሁት ነገር የተከሰተ ያ የተከሰተው ነገር ደግሞ እየረበሻችሁ እያስጨነቃችሁ እየጎዳችሁ ከሆነ ባለሙያ አግኙ። ይኸው እኛንም ማግኘት የእኛም ባለሙያዎች ማግኘት ለምትፈልጉ ይሄ ስልክ መጠቀም ትችላላችሁ። ደውላችሁ ባለሙያዎችን ማግኘት ትችላላችሁ ለማለት ስለፈለግኩ ነው። የባለሙያን ቫሊዩ ስለተረዳሹ በጣም ነው ደስ ያለኝ እውነት ለመናገር አዎ። ዋናው ነጥብ ምንድነው? በተለይ በኔ ህይወት ውስጥ ከልጅነቴም ለሰው አልናገርም የነበረው ቤተሰቤ ክፉ የሚባልብኝ ይመስለኛል ሰዎችን የበደለኝን ሰው እንዲያደረገኝ ካልኩ ያ ሰው ይጠላል፣ ሰው ይጠለዋል፣ ጉዳት ይደርስበታል ብዬ ስለማስብ ብዙ ነገሮች ከልጅነት ጀምሮ በውስጥ የሚያዝ ነው። ታሪኬን በአንዴን የዘረገፍኩት ያመሰሌም በጣም የጎዳኝ በሰውነቴም ላይ በአእምሮዬም ላይ በጣም ከባድ ጉዳት የፈጠረብኝ ያ ነው በውስጥ ኢነርጂ የምቀመጠው እና ያላየሁት ዳይሬክሽኖች ነበሩ ያ ሁሉ ዓመት በተለይ ደግሞ ጥቃቱን በተመለከተ አንድ እና አንድ በቃ ብናገር የሰዎች ቢያውቁ ከዛ በኋላ ውጤቱን ነው የማስበው እንጂ ሌላውን ዳይሬክሽን አላየት። ምን የሚያመጣውን ያም ግለሰብ የሚፈጥረው እንዳሜጃ አይደለም አስቤ የነበረውና፣ የእውነት ለመናገር ባለሙያ አሁን ችግሩ ምንድን ነው፣ ከሌላ ሰው ጋር ስናወራ ታማኝ ላይሆን ይችላል። ያ ሰው የተሳሳተ አቅጣጫ ሊያሳየን ይችላል። እኔ ደግሞ ወይ ከአባቶች ጋር ነው ብዙ ልምድ ያለኝ። ምክንያቱም አለማዊ ነገር ሊመክሩኝ ይችላሉ፣ ያው አንዳንድ ጊዜያዊ ደስታን የሚያስገኝ ብቻ ሊሆን ይችላል። እና ሁለቱን አማራጭ ነው የእውነት ከሃይማኖት አባቶች ጋር መነጋገር በመንፈሳዊ መንገዱ ያንጻል፣ የተሳሳተ መንገድ አይመራንም። ያ ጥሩ ነገር ነው። ስለዚህ ማውጣቴ ደግሞ እኔ ያላየዋቸውን ብዙ አቅጣጫዎች ባለሙያዎች እንዳየው አድርገውኛል። መደበቁ በውስጥ መያዙ፣ በጣም በጣም ተጎድቻለሁ። እንደውም እኔ ባለሙያ ንላት የነበረው በቃ እረፍዷል እድናለሁ። ካሁን በኋላ አብዛኛው እንደዛ ነው የሚሰማል። እና በጣም ተጎድቻለሁ፣ ፊዚካሊም ሜንታሊም። በጣም ውስጥ ይዤው መቀመጤ በጣም ጎድቶኛል። ስለዚህ ያ ዋናው ነጥብ ነው። እና እውነት እንዳልሆነ በቃ እኔ እድለኛ ሆኜ እግዚአብሔር ይመስገን ልጅም ሆኜ እሞክር ነበረ ስነ ጽሑፍ ምናምን፣ አዎ እና ያ ደግሞ ጠቅሞኝ በዚህ መልኩ አንድ በሀሰት በመተባበር በአድማ እውነት መደበቅ እንደማይቻል እግዚአብሔር የራሱ መንገድ አለው። ይሄንን ለእኔ መንገድ የሰጠኝ ነው እና እውነተኛ ማስረጃዎችን በማያያዝ እውነቴን በማውጣት ነገም ልጆቼ በውሸት ታሪክ አንገታቸውን እንዳይደፉ የኖርኩባት ሀገር ላይ የእውሰት ታሪክ እንዳይቀመጥ ለእኔም ለልጆችም ለቤተሰቤ በአጠቃላይ አንገት የሚያስደፋ ነገር ነው ማለት ከመበደሌ በላይ ሌሎች የተሰጡኝ ስያሜዎች ማለት ነው። ስለዚህ ሙሉ ያንቺ የህይወት መንገድ ላይ የተመሰረተ ያሳለፍሹን እንግዲህ የባለፈውን ቆይታ እውነተኛ ታሪክ አዎ፣ በእውነተኛ ታሪክ ላይ የተመሰረተ የአንቺ ህይወት ላይ የአንቺ ገጠመኝ ላይ ያተኮረ መጽሐፍ ነው ምን ያህል ገጾች አሉት ሁለት መቶ አርባ አምስት ያ እንግዲህ ደብሊንን ለቅቄ እስከመወጣ ያለበት ነው እንጂ ክፍል ሁለት አለ አሁን እዚያ ለመጣሁ በኋላ ይቀጥላል ክፍል ሁለት ገና ይቀጥላል ክፍል ሁለት ምክንያቱም በዛ ደብሊንን ለቅቄ እስከመወጣበት ጊዜ ድረስ ያለው ከልጅነት ትንሽ የልጅነት ያለው ይጠቅማል ብዬ ያሰብኩትን ነገር እንትን ብ ለሰዎች በምን ያህል ደረጃ ይጠቅማቸዋል ብለሽ ታስቢያለሽ? ምን ያግዛቸዋል ብለሽ ታስቢያለሽ? የመጀመሪያው ነገር ትልቁ እስከዛሬ መናገር ብዙም ባልፈልግም፣ አስተዳደግ ላይ የሚፈጠሩ ነገሮች የእውነት ቤተሰቦቻችን የወደዱን እየመሰላቸው ወይ ደግሞ መሰረታዊ ነገር ብቻ መሟላት አለበት ብለው አብዛኛው ቤተሰቦች ያምናሉ። ምክንያቱም እንደ ማህበረሰብ ነው የምልህ ከሪ ቤተሰብ ልምድ አንጻር ይሟላልናል የሚያስፈልገን ነገር። ነገር ግን ፍቅር የሚባለውን ነገር የእውነት ይሄ በጻፌ ገልጬዋለሁ። ወድሻለው የሚለውን እንኳን የፍቅር ህይወት ውስጥ ስገባ ነው ማቅ ፍቅር ተገልጦ ማቅም የቤተሰቤን በተለየ እናቴን ስትገባ ስትወጣ በመሳቀቅ ፊቷን በማየት በቃ፣ ዛሬ ከፍ ተናዳለች፣ ደስ ብሏታል። ያ ደግሞ ያለመወደድ ያለመፈለግ ስሜት ሰዎች ጥሩ ነገር ሲያሳዩን ብርቅ እንዲሆንብን ያደርጋል። የእውነት እኔ እንደዛ ነበረ የሚሰማኝ። ሰዎች ፍቅር የሚያሳዩኝ ለእኔ በቃ ትልቅ ነገር ትልቅ ቦታ አላቸው ማለት ነው፣ ለእኔ ያንን ሰዎች ላይ ፍቅር ሳይ ማለት ነው። እና የአስተዳደግ ተጽዕኖ በጣም ምን ያህል እንደሚጎዳ ሰዎች መማር አለባቸው ብዬ አስባለሁ። ይሄ ከመብላት ከመጠጣት ከመልበስ ውጪ ፍቅር የሚባለው ነገር አስፈላጊ ነው። ልጆች እንዲያወሩ እኔ አለቅሳለው በለቅሶ ነው የምታወቀው። በቃ መናገርም ማስቀየምም አልፈልግም ትልቅም ሆኜ ማለት ነው። እና ያ ልጆች የሆኑትን ነገር ለቤተሰብ አለማካፈላቸው፣ ህመማቸውን በውስጥ አለመያዛቸው ልምምድ ያደርጉታል። ሌላኛው ከዚህ በፊትም ያልተናገርኩት በጣም ትንሽ ልጆኝ ገና ትምህርት ቤት ሳልገባ ጾታዊ ጥቃት ሙከራ ተደርጎብኝ ነበረ። ብዙ በዕድሜ ልዩነት በሌለው ሰው ማለት ነው። እና እናቴ አይታለች ያንን ማለት ነው ግን ምንም አላለችኝ፣ የሚል ነበረው በቃ ወስዳኝ ሮጣ ቼክን ያደረገች መጎዳት አለ መጎዳቴን እና ምንም አላወራችኝም። ለእኔ ከባድ ጥያቄ ነው የመሰለኝ። የኔም ጥፋት ነው ወይስ በጣም ትንሽ ነኝ። ሰመመን ያህል ነው ትዝ የሚለኝ እውነት ለምን እና አልገባኝም አልተነገረኝም፣ አልነገረችኝም። እና ያ የጎረቤት ልጅ ተደጋጋሚ ያንን ሙከራ ያደርግ ነበር። ስለዚህ መናገር እንደሌለብኝ ነው ውስጤ የሚያምን ነበር። ከፍ ካልኩም በኋላ በቃ በህይወቴ ለመጀመሪያ ጊዜ ነው በዚህ መጽሐፍ ነው ያወጣሁት ይህን ታሪክ እና አለመናገር ምንድነው የሴቷ ነውር አድርገን እንድናድግ ያደረገን ያ በልጅነት የምናየው ነገር ነው። ለእኛ ይመስለናል ብልግና ማውራት ጥያቄ ሆኖብኛል። እናቴ ቼክ አድርጋኛለች፣ አይታለች፣ በጣም ደንግጣለች። ነገር ግን ምንም ያወራችን ነገር የለም። ልጁም ምንም አልተደረገም፣ አልተቆጣችሁም፣ አላየውም። ስለዚህ ለእኔ ሚስጥር ነው እንቆቅልሽ ነው ያልተፈታ እንቆቅልሽ አሁን እዚህ ደረጃ እስከምደርስ ማለት ነው። እና ያም ከእናትሽ ጋር መቼ ነበር የተለያየሽው? ከእናቴ ጋር የዛሬ አስራ አምስት አስራ ስድስት ዓመት አካባቢ ማለት ነው። ካደግሽ በኋላ አይረንስ መጪ አልጠይቅሻትም? እንዲያው ካደግሽ በኋላ ማለት ይሄ ነገር እንደዚህ በዚህ ደረጃ ልብሹ እስከነበረ ማሚ ለምን ይህን ያረግሽው? ያኔ ለምን አልተከላከልሽኝ? እኔ ምክንያቱም እዚሁ ላይ ነው አቅርቤዋለሁ የሆነ ኬዝ፣ እናቴ ያልተከላከል አንቺ ነሽ፣ አንቺ አይደለሽም፣ ሌላ ሰው፣ ሌላ እናት እናቴ አልተከላከልሽልኝም ብላ ልጇን የጠየቀች ታስታውሻለሽ አይደል እና አይ ሚን ያኔ አቅም የለሽም ሕፃን ነሽ ልጅ ነሽ ምናምን ግንዛቤውም ላይኖርሽ ይችላል ምናምን ምናምን ካደግሽ በኋላ ግን እንደው ማለት በተለይ ውስጥሽ እንደዚህ የሚቆረቆርሽ ከነበረ ማሚ ያኔን ነገር ሲፈጠር ለምን አልተከላከልሽልኝም ወይም ለምን ይሁን ነገር አላደረግሽም ብለሽ ለምን አልጠየቅሽም ለምንድን ነው በሰዓቱ እኔ እስከ ቅርብ ጊዜ የምምረዳው በሰዓቱ እሷ አሁን ከዛ ደንግጣ ወስዳኛለች፣ አለመጎዳቴን አይታለች፣ ቼክ አድርጋለች፣ ድንጋጤዋን አይቻለሁ። ስለዚህ መሆን የሌለበት ነገር እንደሆነ ከእሷ ተረድቻለሁ። አሁን ምንድን ነው የሴቷም አሁን ከኔ ጋር አለመውራቷ የማይወራ ማለት ምንድን ነው እስካሁን ድረስም እንደዛ ነን። እንደዚህ ግልጽ ሆኖ የማውራት እንደዚህ አይነት ነገር እንግዲህ የዛሬ ሁለት ዓመት አካባቢ ነው። አሁን የደረሰብኝንም ጥቃት የነገርኳት ሄጄ ማለት ነው። በጣም ከባድ ሁኔታ ውስጥ በነበርኩ ሰዓት እና የደረሰ ትልቅም ሆኜ የደረሰብኝንም እኮ ለሰው አልተናገርኩም። አሁን ነው ማለት ለእኔ እንደ እንደ ሐፍረት አይደለም ምንቆጥረው። ባህሉ አዎ፣ ከአንቺ ጋር በነበረኝ ቆይታ በደንብ አስታውሳለሁ። የአንቺን ታሪክም ሳስብ ሁሌም ወደ አእምሮ የሚመጣው ሰዎች በተለየ ሁኔታ እንዲያዩትም አልፈልገው። አንዱን ፖይንት ይሄ ነው ምንድነው፣ አንድ ሰው አንድ ሰው በህይወቱ ላይ ድንገተኛ ነገር ሲከሰት፣ ስፔሻሊ ከጥቃት ጋር የተያያዘ ነገር ሲከሰት ሪያክት የሚያደርገው ብሬናችን እንደየግለሰቡ ይለያያል። አሁን ለዛ ነው። አንቺ እኮ ተደጋጋሚ እኔ አንስቼልሽ ነበር። እኔ ያነሳሁልሽ ግን አንቺን አስረድቼሽ ነው ያነሳሁልሽ። ሰው ጥቃት ሲደርስበት ሪያክት የሚያደርገው እንደተሰጠ ሁሌ ከቲጂ ጋር ስናወራ ምን እላለ የኛ የተመገብነውን ነው አይምሯችን። ለአይምሯችን የመገብነውን ነገር ነው አይምሯችን መልሶ የሚያወጣው። ስለዚህ አንዳንድ ሰው ፍሪዝ ያደርጋል ጥቃት ሲደርስበት ወይም መደንዘዝ በቃ ምንም ማለማ እንደዛ አይነት ሰው አለ። ይሄ ትክክለኛ የሰው ልጅ ባህሪ ነው። አንዳንድ ሰው ፋይት ያደርጋል አይደል፣ ከዛ ነገር ፋይት ያደርጋል ማለት ራሱን ከዛ ነገር ለማውጣት። አንዳንድ ሰው ደግሞ እርዳታ ይጠይቃል። የሆነ ሰው አሁን ያኛው ሰው፣ አንዳንዱ ሰው ራሱ ነው የሚታገለው ከዛ ነገር ለማውጣት፣ አንዳንዱ ሰው ደግሞ እርዳታን ይጠይቃል። ወደዛ አውት እንትን አድርጎት ማለት ነው። የተለያየ ሰው ልጅ። አንቺም በዛ ሰዓት ፍሪዝን ያደረግሽው አይደል፣ በቃ ደንዝዘሽ ነበረ በቃ ያን ነገር ተቀብለሽ እዛ ውስጥ ነበርሽ። ያ ነው ጥያቄ ማስነስቶብሽ የነበረው እና ሰዎች ምናልባት በጣም ብዙ ሰዎች ያንቺን መንገድ ሄደውታል ብዬ አስባለሁ። ጥቂት የማይባሉ ሰዎች በተለይ ከዛ በኋላ ነው ቆም ብለው ሲያስቡት ነው መንገዱ የሚታያቸው። ኦኬ አይ አይደል አሁን አንቺም እኮ ከዛ በኋላ ኤቪደንሶችን መሰብሰብ ፍሪዝ ባታደርጊ ኖሮ የሆነ ነገር ሆኖ ቢሆን ኖሮ ከዛ በኋላ ምን ታደርጊ? ተደጋጋሚ ነበር ያልሽኝ ይሄ ነገር የተፈጠረው። ስለዚህ ያኔ አዎ መረጃዎችን መሰብሰብ እሱን ነው ምልሽ። ያኔ ወደ ምን ይሄዳል? መረጃዎችን ወደ መሰብሰብ፣ መረጃዎችን ወደ ማጠናከር እና ለዛ በደልሽ ፍትህን የማሰጠት ነገሩን ታፈጥኞ ነበር ይፈጥን ነበር። ሰዎች እንዲጠነቀቁ ነው አሁን ይህን ማድረገው። ምናልባት ፍሪዝ አድርገው የሆነ ቦታ ላይ ቆሞ ሊሆን ይችላል። እና ያ ነገር በተደጋጋሚ ጊዜ አሁንም እየተደረገባቸው ከሆነ ይሽ ቆም ብለው መረጃዎችን ማጠናከር። አንቺ አሁን የሄድሽበት መንገድ አስታውሳለሁ በስልክ በምናምን ሪከርድ ማድረግ ምና ወደ ገብተሽ ነበር የሆነ ሰዓት እንደዚህ መረጃዎችን በቪዲዮ ሊሆን ለመሰብሰብ በመሞከር ራስን ከዛ ነገር እረፍት መስጠት ይቻላል ብዬም ስለማስብ እንደ ትዝ ስላለኝ ሳላነሳልሽ አላልፈም ብዬ ነው። እና ያኔ ልክ ነሽ። አንዳንድ ሰው ችግሬን ብናገር አይረዳኝም ብሎ ሰው ሊያስብ ይችላል። ጭራሽም ሊፈርድብኝ ይችላል ሰው እኮ ብሎ ሊያስብ ይችላል። ግን ነጥቡ ምንድን ነው? እኛ ከዛ ችግር በራሳችን መውጣት ካልቻልን ሌላ ሊያወጣን ወደሚችል ሰው መሄዱ ተመራጭ ነው። በተለይ በተለይ ወጣት ሴቶች ልጆች፣ በወላጆቻችሁ ስር ያላችሁ ወጣት ሴቶች እንደዚህ አይነት ነገሮች ቢከሰቱባችሁ በህይወታችሁ ከዚህ ከጥቃት ጋር ከእንደዚህ ነገር ጋር ነገሮች ጋር ከተገናኘባችሁ በእርግጠኝነት ነግራችኋለሁ፣ እርዳታ ጠይቁ። ቤተሰብን ሊሆን ይችላል አሁን አንዳንድ ወጣቶች አታምነኝም እናቴ ሊሉ ይችላሉ፣ አያምነኝም አባቴ ሊሉ ይችላሉ። ጠይቁ። ኢንፎርም አድርጓቸው፣ እነሱ በሚያዩበት መንገድ በሚያዩበት ደረጃ ያሉ ለህግ አካላት ኢንፎርም አድርጉ። ውጭ ሀገር ያላችሁም እዚህም ያላችሁ ማለት ነው። ኢንፎርም በማድረግ ለህግ አካላትም መፍትሄ ማግኘትን መዘንጋት የለበትም ብዬ ስለማስብ ነው። ሰው እንግዲህ መጽሐፍሽ በጣም ጥሩ ነገር ነው። ለእንግዲህ የብዙ ሰውን እንትን ይቀይራል ብዬ አስባለሁ፣ አለው ጥንካሬን። ምክንያቱም አንቺ ከሄድሽባቸው መንገዶች ከደረሰብሽ ነገር አንጻር ተነስተሽ ይህን ስታደርጊ ደግሞ የሆነች አንድ እህት፣ አንድ ወንድም፣ በነገራችን ላይ እንደዚህ አይነት ነገሮች ሴት ላይ ብቻም ሳይሆን ጥቃቶች በተለያየ ሁኔታ አሁን እየሰማን ነው። ወንዶች ላይም እንደዚህ አይነት ነገሮችን እንሰማለን። እና ያበረታቸዋል፣ ያጠነክራቸዋል ብዬ አስባለሁ። ግን የት ነው ማግኘትስ ግን የሚቻለው? መጽሐፉን አሁን ለጊዜው ኢትዮጵያ አልታተመም። ምክንያቱም የተወሰነ ራሴ ነኝ የጻፉትና የባለሙያ እገዛ ያስፈልግ ነበር። መደበኛ ኤዲቲንግ ማለት ነው፣ የአርቶክ ስራ ያስፈልገው ነበረ። ያንን ባለኝ አቅም ሰዎች ሞክሬ ትንሽ ጥሩ ነገር አላገኘውም። ሌላ የስነልቦና ጉዳት ነበረውና እንደ አንዳንድ ሰዎች አመታት ማስቀመጥ ስላልፈለግኩኝ የተወሰነ ፍሬ ነው እዚያ ያሳተምኩትና። ኢትዮጵያ ግን አሁን ኤዲት እየተደረገ ነው። እግዚአብሔር ይስጠው ኤልያስ ማዳ ሰጥቼዋለሁ። በቅርቡ ለህትመት ይበቃል ኢትዮጵያ። ከዛ በኋላ ደግሞ እዚህ በእንግሊዝኛውም በአማርኛውም አማዞን ላይ በኢቡክም በቅርቡ ያገኙታል። አሁን የታተመውን ግን የተለያዩ ካፍቴሪያዎች አስቀምጫለሁ ለንደን ላይ። እንደገና ደግሞ ራሳቸው ቴሌግራም እናንተ ጋር ምናልባት ማስቀመጥ ከቻላችሁ ቴሌግራምም በኢሜይልም ቴክስት በማድረግ አድራሻቸውን በአድራሻቸው መላክ እንችላለን ማለት ነው። እና አሁን ጸሐፊ ይቅርታ ቅድም ብለሽኛል። በእርግጥ ጸሐፊ የጻፈችልሽን እንዴት እንዳገኘሻት ግን መቼ ነው የተጀመረው ጽሑፉ? የዛሬ ዓመት አካባቢ ነው። አንድ ዓመት መቼ ነው የተመረቀው? እዛ አስመርቀሻል አይደል? ተመረቀው አዎ ተመርቋል አዎ ኦክቶበር አስራ ሁለት አሁን ምንድን ነው ምናልባት ሳረሰው ምርቃቱ ላይ የመጽሐፍ ምርቃት በሚል ብቻ አይደለም እየተዘጋጀ ያለው እና በዛው የግንዛቤ ማስጨበጫ ፕሮግራም ነው። አሁን በአንድ አካባቢ የኢትዮጵያ ኮሚኒቲ አዳራሽ ነበር የተደረገው ኦክቶበር ላይ። አሁን ኖቬምበር ላይ ደግሞ ብሪክስተን በሚባል አካባቢ ይደረጋል። የስድስት ወር እቅድ ነው ያስኩት። ያ ምንድነው ባለሙያዎችን በመጋበዝ የግንዛቤ ማስጨበጫ ፕሮግራም በማድረግ አሁን ከኢትዮጵያ ኮሚኒቲ ጋር በጋራ እንደ ፓርትነር ሆነር በጋራ ነው የምንሰራው ይሄንን የግንዛቤ ማስጨበጫ ፕሮግራም። በተመሳሳይ ሰዓት ደግሞ ሰዎች መጽሐፉን ማግኘት ይችላሉ ማለት ነው። ይህን ቲሸርት ባለፈው አድርገሹ ነበር ልበል። እናንተ ጋር ከቀረብኩ በኋላ ነው ያሳተምኩት። እና ማለት ትዝ ብሎኝ ነው። እና ለጠቄች ስለፈለግኩ ነው። ማለት የሚያገናኘው ነገር አለው ከአንቺ ስቶፕ የሚለው ነገር ይነበበኛል። የሴቶች ጥቃት ይቁም በጀርባ አማርኛ ነው፣ በፊት ለፊት በእንግሊዝኛ የሴቶች ጥቃት ይቁም። ይሄንን ነበር ያደረግነው። ከእናንተ ሚዲያ በኋላ ቲሸርቶችን አሰርተን እኔና ባለቤቴ በተለያዩ ከለሮች በምንሄድበት ኢትዮጵያውያን በምናገኝበት ቦታ ቤተክርስቲያንም እያደረገ እንሄድ ነበር። ያው ሰሚ ስለጠፋ ሴት ልጅ መሸማቀቅ እንደሌለባት ለማሳየት በደረሰባት ጥቃት ብለሽና፣ እንግዲህ ባለፈውም በእርግጥ አንስተሸዋል ይህን ጉዳይ ያለፈውን ቆይታችንን ገብተው ተመልካቾች ካዩት የነበረውን ዝርዝር ሁኔታ ይረዳሉ ብዬ አስባለሁ። ባለቤትሽ ደህና ነው? ደህና ነው፣ እግዚአብሔር ይመስገን። አሁን ለጊዜው ወደዚህ አልመጣም፣ እሱ አየርላንድ ያለው ነው። እሺ፣ ሰላም በይልኝ። ሰላም በይልኝ። በጣም ነው ማመሰግነው ሊዲያ። እንግዲህ መጽሐፍሽን ባስቀመጥሽን ሊንክ እናስቀመጥ፣ እንትን ቴሌግራም፣ እንትን ተመልካቾች ገብተው በተለይ ዛው ለንደን አካባቢ ያሉ ሌላም ቦታ ላይ ያሉ እንግዲህ እናደርሳለን ስላልሽኝ እንልክላቸዋለን ስላልሽን አድራሻቸውን ነግረውሽ እንግዲህ መጽሐፍሽን ያገኛሉ ብዬ አስባለሁ። በርቺ። ቁጥር ሁለቱንም በደንብ ጠብቃለሁ። ስለዚህ ለነገርሽን በተለይ የመጀመሪያው ለመጀመሪያውም ቆይታችን ብዙዎች ለተማሩበት ብዙዎች ላዩት ለዛሬውም እዚህ ለመድረስሽ ነገ ደግሞ እንግዲህ ይሄ በተለይ ከሴቶች ጥቃት ጋር በተያያዘ ነገሮችን በደንብ ሰፋ ባለ ሁኔታ በተለይ ደግሞ ጥቃቱ የደረሰባቸው ሴቶች እንዴት አድርገን እንንከባከባቸው፣ እንዴት አድርገን ከዛ ህመማቸው እናውጣቸው ለሚለው እንግዲህ አንቺ ንቁ ተሳታፊ እንደምትሆኝ ተስፋ አደርጋለሁኝ። በጣም አመሰግንሻለሁ። በመጨረሻ የምትይ ነገር ካለ እድል ስጥሽ። በጣም ነው የማመሰግነው። ስልክና ኢሜል አድራሽ ላይ እናስቀምጥላችኋለሁ፣ ለመጽሐፉን ለማግኘት ለሚፈልጉ ለእዮሃ ሚዲያ ተከታታዮች። እግዚአብሔር ያክብርልኝ። እዮሃ ሚዲያ ሁሌ ይምላለው፣ እውነት እድሜ ስጣችሁ። እናንተናችሁ መድረኩን ያገኛችሁት ብዙ ለውጥ ፈጥራችኋል። እግዚአብሔር ስጥልኝ። በጣም በጣም ማመስገን ፈልጋለሁ። እኛም በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳይ ከሊዲያ ጋር ያደረግኩት ቆይታ ይህንን ይመስላል መጽሐፏን አንብቡት የህይወት መንገዷን የሄደችበትን ያሳለፈችውን ብዙ ያልነገረችን እንግዲህ ከኔ ጋር ረጅም ሰዓት ቆይታ አድርጋለች በተለይ በባለፈው ቆይታችን ግን እዛ ውስጥ ያልተካተቱ እዛ ውስጥ ያልነገረችን ብዙ ነገሮች መጽሐፉ ላይ ስላካተተች መጽሐፉን አግኙ አንብቡት ሰዎች እንዲያነቡት አድርጉ ይህን መልእክት ማስተላል እፈልጋለሁ። አንቺን አመሰግናለሁ። የተከበራችሁ ተመልካቾች በጣም አመሰግናለሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው አናግረው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።